ሰላም ሁላችሁም እንኳን ወደ ማትሪክስ ቴክ በደህና መጣችሁ። የኦፊስ ፋውንዴሽን ተከታታይ ትምህርት ነው። ከአጠቃላይ እይታችን በኋላ ዛሬ ሙያዊና እይታን የሚስቡ ሰነዶችን ለመፍጠር ወደ ማይክሮሶፍት ወርድ እየገባን ነው። ብዙ ጊዜ አዲስ ሰነድ ለመፍጠር ወርድን ስንከፍ በብላንክ ዶክሜንት ወይም በባዶ ሰነድ እንጀምራለን። ይህ ሰነዳችንን የምንፈጥርበት ሸራ ነው። ታይፒንግ ቴክስት በቀላሉ መጻፍ ጀምር። ብልጭ ድርግም የሚለው መስመር ኢንሰርቴሽን ፖይንት ብለን እንጠራዋለን። የእርስዎ ጽሑፍ የሚታይበት ማስገቢያ ነጥብ ነው። እንደዚህ መጻፍ እንችላለን። ኮሬክቲንግ ታይፖስ የፊደል ስህተቶችን ቃሉ ላይ በቀይ እና የሰዋሰው ስህተቶችን በሰማያዊ ያሰምርበት። ጥቆማዎችን ለማየትና ለማስተካከል በተሰመረበት ቃል ላይ ራይት ክሊክ በማድረግ ማየትና ማስተካከል ይቻላል። ሙቪንግ አራውንድ፣ የማስገቢያ ነጥቡን ለማንቀሳቀስ ቅድም ኢንሰርቴሽን ፖይንት ያልናትን የቀስት ቁልፎችን ወይም አሯችንን ተጠቅመን ኪቦርድ ላይ ያሉትን እነዚህን ማለት ነው፣ ወይም ማውዝህን ክሊክ አድርገ ከቦታ ቦታ ማንቀሳቀስ ይቻላል። ሰሌክቲንግ ቴክስት፣ ማውዞን በጽሁፉ ላይ ክሊክ በማድረግ እና ድራግ በማድረግ ወይም ቃሉን ለመምረጥ ሁለት ጊዜ ክሊክ በማድረግ ደብል ክሊክ በማድረግ ፎርማቱ ከመተግበሩ በፊት ምርጫውን ለማየት ወሳኝ ነው። የሆም ታብ ለመሰረታዊ የጽሁፍ ፎርማቲንግ አብዛኛውን ጊዜያችንን የምናጠፋበት ቦታ ነው። እነዚህ እዚህ ጋር የምናያቸው ፎንት ግሩፕ ይባላል። ፎንት ስታይል፣ እዚጋ የምናየው ሳጥን የተለያዩ ፎንቶች የምናገኝበት ቦታ ነው። የምንፈልገውን ጽሁፍ ሰሌክት ካደረግን በኋላ እንደነዚህ ፎንቶችን መቀያየር እንችላለን። የጽሁፍህን መልክ ለመቀየር የተለያዩ ፎንቶች አሉ። እነዚያን ፎንቶች በመጠቀም ጽሁፋችንን መቀያየር እንችላለን ማለት። ፎንት ሳይዝ፣ ይሄ ጽሁፋችንን ትልቅ ወይንም ደግሞ ትንሽ ለማድረግ የምንጠቀምበት ቱል ነው። እንደዚህ ትልቅ ርዕስ ምናምን ማድረግ ስንፈልግ ትልቅ ተለቅ ማድረግ እንችላለን። ኖርማል ጽሁፎችን ደግሞ ስንጽፍ አነስ እናደርጋለን። ትልቅና ትንሽ እያደረግን የምንጠቀምበት ፎንት ሳይዝ ይባላል። እነዚህ እዚህ ጋር የምናያቸው ጽሁፋችንን ቦልድ ወይም ደመቅ ያለ ለማድረግ ወይም ደግሞ ትንሽ ሸፈፍ ለማድረግ ኢታሊክ ስናደርገው ትንሽ ፈፈፍ ይላል። ፈፈፍ ለማድረግ እና አንደር ላይን ለማድረግ መስመር ከስሩ ለማስመር የተለያዩ የመስመር አይነቶች ደግሞ ዝች ጋር ድሮ በማየት መጠቀም እንችላለን። የተለያዩ መስመሮችን በምንፈልገው መልኩ ማስቀመጥ እንችላለን ማለት ነው። እዚህ ጋር ፎንት ከለር፣ ጽሁፋችንን በተለያዩ ከለሮች ማድመቅ ከፈለግን ጽሁፉን ሰሌክት በማድረግ ከለሩን መቀያየር እንችላለን። ጽሁፉን እንደዚህ ሰሌክት ካደረግነው በኋላ ከዛ በኋላ የምንፈልገውን የከለር አይነት ብዙ አይነት አማራጮች አሉ፣ እዚህ ጋር የተጠቀሱ ከነሱ ውጭ ደግሞ እዚህ ጋር ያለውንም መጠቀም እንችላለን። ከለሮችን ለመቀየር ጥሩ መንገድ ነው ይሄ። ይሄኛው ደግሞ ሃይላይተር ይባላል። ከጽሁፋችን መሀል ትኩረት ለመስጠት የተለየ ከለር መቀባት ከፈለግን አንዳንድ ጊዜ መጽሐፍ ላይ ምናምን እንደዚህ ከለር ሃይላይት እናደርግ የለ ልክ እንደዛ እዚኛውም ላይ ሃይላይት ማድረግ እንችላለን። ከለሮቹን እንደዚህ የምንፈልገውን ሰሌክት ካደረግን በኋላ ከዛ በኋላ በዚህ መልኩ ሃይላይት ማድረግ እንችላለን ማለት ነው። ይሄኛው ደግሞ ፓራግራፍ ግሩፕ ይባላል። በውስጡ ያለውን እንመ አላይመንት እነዚህ እዚህ ጋር የተደረደሩት እነዚህ ጽሁፋችንን ወደ ግራ፣ መሃል፣ ወደ ቀኝ ለማድረግ የምንጠቀምባቸው ቱሎች ናቸው። ቡሌት ኤንድ ነንበርስ ደግሞ አሉ። ቡሌት የተለያዩ ዝርዝሮችን በምንጽፍበት ጊዜ እንደዚህ አይነት ምልክቶችን ማድረግ ስንፈልግ የምንጠቀምበት ነው። ነንበር ደግሞ ዝርዝሩን በቁጥር ማስቀመጥ ስንፈልግ በቀላሉ እነዚህን በመምረጥ መጠቀም እንችላለን። ላይን ስፔሲንግ እዚህ ጋር የምናየው ማለት ነው በመስመሮች መካከል ያለውን ክፍተት ሰፋ እንዲል ወይም ደግሞ ጠበብ እንዲል በዚህ መልኩ ማለት ነው። በሁለት መስመሮች መሀል ያለውን ክፍተት የምንወስንበት ቦታ ነው። ኢንሰርት ታብ። የኢንሰርት ታብ ከጽሁፍ ባለፈ በሰነዳችን ላይ የተለያዩ ክፍሎችን እንድንጨምር ይፈቅድልናል። ፒክቸር ምስሎችን ከኮምፒውተራችን ላይ በማምጣት ወደ ሰነዳችን ለማስገባት ድራጌንድ ድሮፕ ማድረግ እንችላለን። የምስሉን መጠን ደግሞ ማዕዘኑ ላይ በመያዝ ጨምር እና መቀነስ እንችላለን። በዚህ መልኩ እንደዚህ እየጨመርን እየቀነስን በምንፈልገው መጠን ሰነዳችን ላይ ማስገባት እንችላለን ማለት ነው። ሌላው ቴብል ነው። መረጃም በረድፍና አምዶችን ለማደራጀት ሰንጠረዥ መጠቀም ስንፈልግ እዚህ ጋር መተን እነዚህን በፈለግነው መጠን እዚህ ጋር ያሉትን በቁጥሮቹ መሰረት በፈለግነው ቁጥር ማስገባት እና በውስጡ ደግሞ የፈለግነውን መረጃ ማስገባት እንችላለን። እዚህ ጋር ያሉት ደግሞ ሼፕ እና አይከንስ ይባላሉ። እነዚህ ደግሞ ሰነዶች ላይ ሼፖችን እና አይከኖችን ማስገባት ስንፈልግ በዚህ መልኩ እንጠቀምባቸዋለን። አርክል፣ እንደዚህ ቀስት አይነት ነገሮች የተለያዩ ሼፖች አሉ። እነዛን መጠቀም እንችላለን። እዚህ ጋር ያሉት ደግሞ ፔጅ ነምበርስ ይባላሉ። ብዙ ገጽ ያላቸው ሰነዶች ሲኖሩን አውቶማቲካሊ የገጽ ቁጥሮች እንዲ እንዲሰጥልን ለማድረግ ወሳኝ ቦታ ነው። የገጽ ቁጥሮቹ ከላይ ወይም ከታች እንዲሆኑ አማራጮችን ስለሚሰጥ ያንን በመከተል ሰነዶችን ገጽ ማስገባት እንችላለን ማለት ነው። ሄደር ኤንድ ፉተር፣ ይህኛው ደግሞ የገጹ የላይኛው እና የታችኛው ክፍል ላይ የሚታይ መረጃን ለማስገባት ስንፈልግ በዚህ አይነት መልኩ ልንጠቀምበት የምንችለው ነው። አንድ የሰነዳችንን ሰርተን ከጨረስን በኋላ ማስቀመጥና ማተም ቀጣይ እርምጃዎች ነው የሚሆኑት። ሴቪንግ ሰነዳችንን ሰርተን ለማስቀመጥ ለመጀመሪያ ጊዜ ከሆነ ሴቫስን ተጠቅመን እናስቀምጣለን ለማስቀመጥ ፋይል ላይ እንገባለን። ሴቫስ የሚለውን እንመርጣለን። ከዛ ሎኬሽን እንመርጥለታለን ቦታ ማለት ነው። ከዛ በኋላ ግልጽ የሆነ ስም እንሰጠዋለን ፋይላችን ለሰነዳችን። ከዛ በኋላ ስም ከሰጠነው በኋላ ሴቭ የምትለዋን ክሊክ አድርገን ሴቭ ማድረግ እንችላለን ማለት ነው። ፕሪንት ለማድረግ ደግሞ በተመሳሳይ መንገድ ወደ ፋይል እንሄዳለን። ከዛ በኋላ ፕሪንት የሚለውን እንሄድና ስንት ቅጂዎችና የትኞቹን ገጾች ፕሪንት እንደሚያደርግልን እንመርጥለታለን ዝግጁ ነው ፕሪንት የሚለውን ክሊክ በማድረግ ፕሪንት ማድረግ እንችላለን ማለት ነው። ሌላው ነገር ደግሞ ፒዲኤፍ ሰነዳችንን በፒዲኤፍ ማስቀመጥ እንችላለን። ይህም በማንኛውም መሳሪያ ላይ ተመሳሳይ ሰነድ ስለሚያሳየን ለማጋራት በጣም ጥሩ ነው። ፒዲኤፍ ለማስቀመጥ ፋይል ላይ እንሄዳለን። ከዛ በኋላ ሴቫስን እንጠቀማለን ቅድም መጀመሪያ እንዳደረግ ነው ማለት ነው። ከመረጥን በኋላ ሴቫስን የምናስቀምጥበትን ቦታ መርጠን ከዛም የምናስቀምጥበትን ፎርማት ወደ ፒዲኤፍ የሚለውን ከመረጥንለት በኋላ ከዛ በኋላ ሴቭ ስንለው ይቀመጣል ማለት ነው። እንደዚህ ከኋላ ያለው ነው ወርድ ሰነዱ፣ ከፊት ለፊት ደግሞ ያለው ቪዲፋችን ነው። የመጀመሪያውን የማይክሮሶፍት ወርድ ሰነድ ፈጥረው ቀርጸውታል። እነዚህን መሰረታዊ ችሎታዎች ተለማመዱ እና ወርድን ለመማር ጥሩ መንገድ ላይ ይሆናሉ። በቀጣይ የማይክሮሶፍት ኤክሴል ወደ ቁጥሮች የውህ ባለም እንገባለን። ይህ ትምህርት ጠቃሚ ሆኖ ካገኙት እባክዎ ጊጭ ስጡት ለሌሎች ሼር ያደርጉት እና ተጨማሪ የኦፊስ ፋውንዴሽን ትምህርቶች እንዳያመልጡት ሰብስክራይብ በማድረግ የደወል ምልክቷን ጠቅ ያደርጉ። በቀጣዩ ቪዲዮ እንገናኝ። ባይ ባይ።